የሮም ካቶሊክ ቤተ ክርስቲያን መሪ የነበሩት የርዕሰ ልቃነ ጳጳሳት ፍራንሲስኮስ የቀብር ስነ ስርዓት ተፈጸመ። በስርዓቱ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በወሰነው መሰረት ብፁዕ ወቅዱስ አቡነ ማትያስ ፓትሪያርክ ርዕሰ ልቃነ ጳጳሳት ዘኢትዮጵያ ልቀ ጳጳስ ዘአክሶም ወይጨገ ዘመን ብረ ተክለሃይማኖትን በመወከል ብፁዕ አቡነ ዮናስዮስ የጀርመንና አካባቢው ሀገረ ስብከት ልቀ ጳጳስና ብፁዕ አቡነ ሪያቆስ የጣሊያንና ጣሊያንና አካባቢው አገረ ስብከት ሊቀ ጳጳስ መገኘታቸው ታውቋል። ከብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የተላከውን መልእክትም ለቤተ ክርስቲያኗ ኃላፊዎች አድርሰዋል። በስርዓቱ ላይ የኩሜኒካል ፓትርያርክ ብፁዕ ወቅዱስ አቡነ በርቶሎሚዎስ፣ የሶሪያ ኦርቶዶክስ ፓትርያርክ ብፁዕ ወቅዱስ አግናጢዎስ ኤፍሬም ሁለተኛን ጨምሮ የተለያዩ አብያተ ክርስቲያናት መሪዎችንና ሀገራት መሪዎችም ተገኝተዋል። ከብራትና ከብራኒ ዩቱብ አድማጮች ለሰዓታት ያሉኝ መረጃዎችን ይመስላሉ። ሚኪ ነኝ፣ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።